ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ብዙዋችሁ ለሩታ በጣም እየተጨናናቃችሁ ነበረ እና ሩታ በጣም ደህና ናት። እውነቴ ነው፣ ሙላችሁ በጣም በጣም ሰላምና ደስተኛ ናት። ምንም እንዳታስቡ ማለት ነው እና እዚህ ጋር አብርሽና ሩታ በሚሰሩት ነገር አስተያየት መስጠት ግድ እንደሚለን ማለት ነው እኔ አብርሽን እንደምታውቁ አልጠላውም። በጣም ለሱ ቦታ ላይ ነገር ግን በሚሰራውና በሚያደርገው ነገር ነው አስተያየት እየነገርኩት ያለውት። ይህንም ነገር ስል ለምን እንደሆነ ታውቃላችሁ። ትላንትና የሆነ ቪዲዮ ደረሰኝ በውስጥ መስመር ማለት ነው እና እሱም የሚያምንም እንደዚህ የሆነ በቃ ሩታ ለትዳርዋ ምናክል እንደምትለፋ እያወቁ ሩታን ትተው አብርሽን የሚያምኑ ሰዎች አሉ ማለት ነው። ቪዲዮ ምንድነው? ሩታ ርካሽ ሴት ናት። ይሄ ርካሽ ሴት አግብተህ ትሰቃያለህ፣ ሁሌም ትሰደባለህ የሚል ነገር ነበረ። እና ለእሱ ደግሞ አይታችኋታል ብዬ ተስፋ አረጋለሁ ሁላችሁም። እቺ ግሪስ ፋሚሊ ናት ማለት ነው እና እዚህ ጋር ሩታ ርካሽ ብትሆን ማለት ነው አብርሽ የትም ዘሎ ሲመጣ ማንኛውም ሴት አቅፎ ምናምን በቃ እንደፈለገ ተጨማል አልቆ ቢመጣ ርካሽ ብትሆን ሩታ እሺ መርሀባ ብላ ነበረ የምትቀበለው ማለት ነው። ይህን ነገር ለአንቺ ልንገርሽ ማለት ነው እና ሲቀጥል ሩታ ሳቶ ርካሽ አብርሽ ነው ርካሽ ማለት ነው። አብርሽ ነው የረከሰ ወንድ ማለት ነው። በቃ እንዳስተያየቱ ከሆነ ማለት ነው፣ አንቺ እንዳልሽ ማለት ነው። ለአብርሽ አብርሽ ይህንን ነገር ያደርጋል አላለንም። ነገር ግን አንቺ ለሩታ እንዳስቀመሽላት እኔ ደግሞ ልገልብጥልሽና ማለት ነው። አብርሽ ነው ርካሽ እንጂ ሩታ አይደለችም። ሩታ ማለት አልማዝ፣ ወርቅ የሆነች ድንቅ የሆነች ልጅ ናት ማለት ነው። ስለዚህ እዚህ ጋር ከበፊት ጀምራችሁ የአብርሻ አድናቂ ነኝ የምትሉ ማለት ነው፣ ከምሬ ነው የምላችሁ ቤተሰቦች። ደውለው እንኳን ሄሎ አብርሽ እንዴት ነህ የማይሉት ማለት ነው። እዚህ የመዳን ዋይፋይ ተመቻቸው እንደፈለጉ ይንተረተራሉ ማለት ነው። እና ሩታ ርካሽ እንድትሆን ያረጋት ማን ይመስልሻል? የምታደንቅ የምትወጂ ወንድምሽ ነው ማለት ነው። በዚሁ አጋጣሚ ይሄ ነገር ወላሂ እኔ አይደለም ያልኩት ማለት ነው። ቪዲዮን ከፍቼ ሳየው በኮሜንቱ ምን የሚል ኮሜንት አለ መሰላችሁ? በጣም ነው የገረመኝ። ሂጂ ከፈለግሽ አንቺንም ያስረግዝሽ የሚል ኮሜንት አለ። እና ይሄ ኮሜንት ደግሞ ይድረስሽ ላንቺ ማለት ነው። ከፈለግሽ ከሱም ጋር ሂደሽ መለጣጠፍ ትፈልጊያለሽ ማለት ነው። እና ሩታ ሳትሆን ርካሽ አብራሽ ነው ርካሽ እንዲህ ሆን ያረጋት ማለት ነው። የቤቱን ገመና አውጥቶ የሚበትን ባል ሲቀጥል ደግሞ ከምንም ከምንም በላይ ወላጁን የማያከብር ለወላጁ ክብር የሌለው ወንድ ማለት አብርሽን አይቻለሁ ማለት ነው። ሲቀጥል አብርሽ ጀግና ነው የምትሉ ማላችሁ ማን ይደርሰዋል የምትሉ አላችሁ። አብርሽ እውነቴ ነው የምልሽ፣ ልንገርሽን ነው ማለት ነው። ጀግና አይደለም። ጀግና ማለት እህቶቼ አረብ ሀገር ቤት የሚሰሩት መዳም ቤት የሚሰሩት እነሱ ናቸው ጀግና ማለት ነው። አብረሽ እንደ ማንኛውም ቪዲዮ ይሰራል። ይሄው እሱም የሚሰራው ቪዲዮ እኔ እሰራዋለሁ አያቅተኝም። ነገር ግን ሰው ስለሚወደው እውነት ሰው ህዝቡ ማለት ነው የሚያመጣለት ነገር በፊት የነበረው ፍቅር መልካምነቱ ነበረ የምንወድለት እኛ መልካም ነገር ሲሰራ ሰውን ሲያሳድግ ጥሩ ነገር ሲሰራ መልካም ነገር ይዞ ሲመጣ ነበር እንጂ የምንወደው ቪዲዮ ስለሰራ አይደለም። ጀግንነት ማለት እንደዚህ አይደለም። ጀግና ወንድ ማለት ሚስቱን የሚይዝ ሚስቱን የሚያከብር ቤቱን የሚይዝ ማንንም በቃ ተቆጥቦ ለቤቱ የሚሆን ታማኝ ወንድ፣ ምንም አይዋሽ፣ ዛሬ የተናገረው ደግሞ መልሶ ነገ የማይናገር ወንድ ነው ጀግና ማለት ማለት ነው። እና አብርሽ በጣም ህጻን ልጅነት ከህጻን ልጅነቱ ነው የያዘችው ለምት ማለት ነው። ከአብርሽ በታች የሆኑ ዩቱበሮች ብዙ ዩቱበሮች አሉ ሞር እንኳን ዩቱብ ላይ አይመጡም የራሳቸው የሆነ ምን ልበላችሁ ልብስ ቤት ከፍተው የተለያየ ቤት ከፍተው ለራሳቸው የሆነ ስራ ይዘው ትዳራቸው ልጃቸው በስነ ስርዓት የሚይዙ ትልልቅ ከአብርሽ በታች የሆኑ ዩቱበሮች አይቻለው፣ ባለ ትዳሮች አይቻለው ማለት ነው። አብርሽ ከዚህ በኋላ ምን ይጠብቃል? በጣም ትልቅ ሰው ነው እንዴ ከሀያ ሁለት እኮ አልፈዋል። ትንሽ ልጅ አይባልም። እንደውም በጣም ትልቅ ነው እንዴ በአስራ ስምንት በአስር አመታቸው የሚያገቡ አሉ። እውነት ዩቱበሮች እስቲ እዩ። ማንኛውም ዩቱበር ከምር በቃ አብርሽ የሚታየው በቃ ጎላ ብሎ እንዲታይ ነው እንጂ ስሙን አይፈልግም። ስሙ የከሌ ልጅ ነው፣ በቃ ጥሩ አክላቅ አለው፣ ጥሩ ነገር አለው እንዲባል አይፈልግም። አብርሽ የሚፈልገው በአሁኑ ሰዓት፣ እኔ እንደምረዳው ማለት ነው፣ በቃ የበላይነት ሆኖ በቆሻሻ ነገር በእንደዚህ በወረደ ስራ፣ ሚስቱን በማዋረድ ሩታን በማሰደብ በቃ ትልቅ ከፍ የሚል ቦታ ይመስለዋል። አይ አይደለም፣ ይሄ እውነቴ ነው የምላችሁ። ከምንም በላይ ለሰው ልጅ ጥሩ ስም እኔ ምንም አይኑረኝ መላጣ ድሃ ልሁን፣ ግን ሌላ የከሌ ልጅ በጣም ጥሩ ልጅ ናት፣ መልካም ልጅ ናት ብባል፣ ያቺ መልካም የምትባል ቀናት ለእኔ አንገቴ ከፍ የምታደርገኝ እንጂ እኔ እየተሰደብኩኝ አባቴን እያሰደብኩ ሚስቴን እያሰደብኩ ትልቅ ደረጃ ደረስኩብን ለእኔ እኔ እንጃ፣ ከምንም በላይ አልቆጥረውም። ለእኔ ግን ከሰው ፍቅር ካለኝ የሰው መውደት ካለኝ እውነት ነው የምላችሁ፣ ዛሬ እኔ ጓደኛ ትልቅ ሀብታም ሆና እኔ የታችቦን ጥሩ ጸባይ ካለኝ ጥሩ መልካም ነገር ካለኝ ከዛች ጓደኛ ይጄ ተበድሬ ሰርቼ እኔ ማደግ ፈልጋለሁ። ደግሞ በስራ ማንም ጀግና ነው፣ ሁሉም ጀግና ነው። አብርሽም በስራ ነው ሰርቶ ነው ለዚህ ደረጃ የደረሰው። እኛም ደግሞ ሰርተን ነገ ትልቅ ማንም ከእናቱ ሆድ የለመደ የለም፣ ሰርቶ ነው ሁሉም ለዚህ ደረጃ የደረሰው። በስራ ጀግና አይባልም። አብርሽ ጀግንነቱ የነበረው በፊት ነበረ። ከቡታጀራ ከወጣ በኋላ አብርሽ ምን አይነት ሰው እንደሆነ እኔ በፍጹም ሊገባኝም አልቻለም ማለት ነው። እና አብርሽ ጀግና ነው የምትሉ አብርሽ ጥሩ ነው ርካሽ ሴት አግብቶ ነው እንደዚህ የሚሰደበው የምትሉ፣ እስቲ በአብርሽ ትዳር ምን አይነት የምትቀኑበት ነገር አለ? ከምሬ ነው የምላችሁ። እናም ደግሞ ሲቀጥል እዚህ ጋር አንድ ነገር ልንገራቸዋል። አብርሽና ሩታ ብዙ ስቃይ አሳልፈዋል በዚህ ትዳር፣ ብዙ አልቅሰዋል። ገመድ ይዞ እንኳን ነፍሱን እስከሚያጠፋ ደርሰዋል ማለት ነው አብርሽ እና ይሄንን ያሳለፈበት ትዳር ራሱ አላችሁ የአብርሽ አዝናቂዎች ማለት ነው። ትቅርብህ ፍታት የምትሉት ማለት ነው። እና በትዳራቸው ብዙ ስቃይ አሳልፈው ነው ለዚህ ደረጃ የደረሱት። እንደ ነገሩ ነው እንጂ አብርሽና ሩታ አንድ ናቸው። ነገር ግን እናንተ ምንም ነገር ሳታቁ፣ ማንኛውም የበደለ ሳታቁ፣ ዝም ብለት ከመሬት ተነስታችሁ ያዙኝ ልቀቁኝ እንቧ አትበሉ ማለት ነው። ደግሞ ሴት ልጅ ሆናችሁ በሴት ላይ አትፍረዱ ማለት ነው። ሩታን መሆን እውነት አንዳንዴ እኔ የሩታን እንትን ጀግንነት ወይ ነው ማለት ነው እኔንም እቤት ውስጥ ጀግና ጀግና ያጫውተኛል ከምሬ ነው ምላችሁ እና ሩታ ማለት እንደዚህ ናት ለሰው ጀግና የምታስተምር ልጅ ናት ማለት ነው እና እናንተ ማለት እኔ እንጃ የአብርሽ ደጋፊዎች በአሁኑ ሰዓት አላቀም ሞር እንኳን ትላንትና የድንግል ማርያም ልጅ አብርሽ ነው ሀምሳ ሺህ ብር የሰጣት እንዴ የውሸት ጠራራ ማለት ነው በፈይት ጀምራችሁ እናንተ የነበራችሁ ልጆች እውነቴ ነው ሙላችሁ ሚስጥራችሁ እናውጣ ብንል ከምር አብርሽን ታዋርዱታላችሁ በአብርሽ ስም ያደርጋችሁት ነገር በእያንዳንዳችን ምን ምን እንዳላችሁት እውነቴ ነው የምላችሁ። እኛ ግን እንደናንተ ባለጌ አይደለንም። ምክንያቱም ለአብርሽም ለሩተን ቦታ አለን እና የምታሽቀብጡ ከሆነ ማለት ነው የአብርሽም ደጋፊ የሩተም ደጋፊ አንድ ላይ ሆነን ብናሽቃብጥ ይሻለላል። ነገር ግን አብርሽ እያጠፋ ሚስቱን እያሳደበ ሩተን እያስረገጣት አብርሽን ከፍ አርጋለሁ ብትሉ እኛም ደግሞ ከዛ በታች አብርሽን ዝቅ እናረገዋለን። ከምሬ ነው የምላችሁ። ከበፊት ምሽ አሁን ዱባይ ከመጡ በኋላ ሳይሆን እያንዳንድሽ ከአዲስ አበባ ራሱ ከኢትዮጵያ ራሱ ወደዚህ ሲመጡ ምን ምን እንዲዛችሁ እንድትመጡ ይሄንን ነገር እንዳታመጡ የተባለ ሪከርድ አንድ ባንዷ እኛ ጋር አለው ማለት ነው። ያንን ነገር የተባለበት ምክንያት እኔ እዚህ ጋር አውጥቼ አልናገር። ምክንያቱም እንደናንተ ባለጌ አይደለሁም። ለአብርሽ ቦታ አለኝ፣ ወንድሜ ነው። ለወንድሜ ቦታ ይኖረኛል። ግን ወንድሚም አልፎ ተርፎ ሚስቱን እንደዚህ ሲያስረግጣት በአደባባይ ወጥቶ ገመናዋን አውጥቶ በወንድሙ በሱ እንደዚህ በሰፈሩ ልጅ እንደዚህ ሲያስረግጣት፣ ወንድሜንም አልተዋውም። እውነቴ ነው ምላችሁ በቢላው ነው የምወጋው ማለት ነው። ወንድሜን ቢሆን በሴት ልጅ ድርድር የለም። እሱንም በሩታ ላይ ማለት ነው። ሩታ በጣም ዋጋ ከፍላለችለች ለዚህ ትዳር ማለት ነው። እስቲ እያንዳንድሽ እውነቱ የምትናገሪ ከሆነ ሩታ አንድ ቀን በሷ ስም ተሰድባ ታውቃለች? አብርሽ ተቀጥቅጦ ያውቃል? ጥፊ ያንሰዋል ገና ማለት ነው። እና የአብርሽ ደጋፊዎች ተከበሩ። ክብር ያዙ። ከምሬ ነው የምላችሁ። ሩታ ማለት ጀግና አንበሳ ሴት ናት ማለት ነው። እንደ ሩታ ማንም የለም። ሩታ ዛሬ ስላረገዘች ማለት ነው ቢጨማ ላለቀበት ከነ ልጁ ጀግና የሆነ ስንት ወንድ የሚፈልጋት አለ። አብርሽ አላወቀም እንጂ አብርሽ ተጨማለቀ ማለት ነው ጭምልቅ እያለው ምክንያቱም እኛን ያጨማለቅ ነው ማለት ነው። እዚህ ጋር ማለት ነው እያንዳንድሽ በተለይ ግሪስ ፋሚሊ የምትባይወ ማለት ነው ዝነግ ስልክሽ ቢጠፋብሽ ማለት ነው አብርሽን የአምሳ አምሳ ብር ካርድ እየሞላሽ ማለት ነው ለእንትን ዳታ እየሞላሽ ኦን ላይ ወተሽ ወይም ደግሞ ቴክቶክ ላይ ወተሽ አታወሪው የራሱ ጉዳይ ነው። የምትዩ ግን አብርሽ ቢከፋውም፣ ቢደላውም፣ ቢያስደስተውም ባያስደስተውም ምን ይመስልሻል? ትዳሩ ነው የሚሻለው ለሩታም እንደዛው በአሁን ሰዓት እናት አባት ልጁን የሚያገኝበት ዘመን ነው። የራስ የሆነ ነገር የራስ ነው። የኔ የሆነ ነገር የኔ ነው ማለት ነው ታቂያለሻ። እና ዝም ብላችሁ ፍታት እርካሽ ሴት ናት። እርካሽማ እናንተ ናችሁ። ለምን እርካሽ ብትሆኑ ነው? ወንድ የትም ዘሎ ከፍቅረኛው ካልታወቀ ሰው ዘሎ ዘሎ ሲመጣ እናንተን ዘሎ ዘሎ ሲመጣ ማለት ነው። እናንተ አርሂቡ ይምጣብኝ ብላችሁ የምትቀበሉ ሴት ናችሁ። እርካሽ ናት የምትሉት ማለት ነው። ሩታ በፍጹም እርካሽ አይደለም። ጨዋን ንጹሕ ሴት ናት ማለት ነው። ስለ ሩታ እስከ ነጌ ድረስ ባወራው ማለት ነው። እውነቴ ነው። ትላንትና ሳወራት የአወራችኝን ነገር እዚህ ጋር ርከርድ ቢዝላችሁ ጉት ትላላችሁ ማለት ነው። ታፍራላችሁ። የአብርሽ አድናቂዎች ማለት ነው። አብርሽ ማለት ነው ወዶ ፈቅዶ ነው ሩታን። ያለ ሩታ ደግሞ ደም ስሩ አይሰራም ከዚች እዛ መራመድ አይችልም። ታውቃላችኋ። ተው እውነት እንከባበር። ስንከባበርም ሩታም አብርሽም አንድ ናቸው። በአንድ እናድንቃቸው፣ በአንድ እንውደዳቸው። ሩታም ስታጠፋ ሩታ አጥፍተሻል፣ ይሄ ነገር ለምን አረክሽ እንበላት። አብርሽም ሲያጠፋ አብርሽ ይሄንን ነገር አጥፍተሃል፣ ለምን እንባል እንጂ ሩታን እንድትነ